ባልና ሚስት ስጋው ደሙ ላይ አንድ የምታደርጋቸውን በክርስቶስ ደም ካልታተሙ እንደ ባልና ሚስቶች ማለት እንችላለን። ስግደት የሌለበት ቀን የለም። የወሰደውን ሳይመልስ ምሳ ቢገባ ግን ሰው አስቀይሞ ሲጀመር ቁርባን የለም። አንዳንዱ ሰው ቀኖና ካልተሰጠው ወይም ጾም ካልሆነ መስገድ ስለማይፈልግ ነው። ዳዊታቸው፣ መቁጠሪያቸው፣ አጽፋቸው ያላቸው አበት መምህራችን፣ አባታችን ጥያቄዎቻችን ሊመልሱልን ከመካከላችን ስለተገኙልን እጅጉን አድርገን እናመሰግናለን። ወደ መጀመሪያው ጥያቄ ያልፋለሁ። ስግደት የማይሰገድበት ቀን አለ። ስግደት የበዓላት የማንሰግድባቸው በዓላት አሉ። በቤተክርስቲያን ስርዓት የተወሰኑ በዓላት ይሄ ማለት ወርቆ መነሳት የሌለባቸው በዓላት ማለት ነው። የሰንበት ሰንበት ማለት ለታወድናት እና ሌሎቹ የሚካኤል ከመላይክት። የመቤታችን በሃያ አንድ እና የጌታችን ደግሞ በሃያ ዘጠኝ እንደው የማንሰግድባቸው ቀኖች ናቸው። እነዚህ የማንሰግድበት ብለን ስንናገር ግን በነገራችን ላይ በመጀመሪያ ላይ ስግደት የሌለበት ቀን የለም፣ እንደው ዝም ለእንደ ድምዳሜ ስናየው ማለት ነው። ስግደት የሌለበት ቀን የለም ብዬ ያነሳሁት ለምንድን ነው? አንዳንዱ ሰው ቀን ሆኖ ካልተሰጠው ወይም ጾሙ ካልሆነ መስገድ ስለማይፈልግ ነው። ግን ጸሎት ከስግደት ጋር ምጽዋት ከትህትና ጋር አይደለም የምንለው? ፍቅር፣ ትህትና፣ ምጽዋት፣ ጸሎት የምንላቸው ነገሮች አብረው የሚሄዱ ነገሮች አሉ ማለት ነው። እነዚህ ነገሮች አብረው የሚሄዱ ናቸው። ከነዚህ አንዱ ስግደት ነው። ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበሰማያት ነው። በአቡነ ዘበሰማያት በእያንዳንዱ የሰባቱ ጊዜያት 12 12 አቡነ ዘበሰማያት ነው የታዘዝ ነው። በአስራ ሁለቱ አቡነ ዘበሰማያት ሶስት ሶስት ስግደት አለ። ሶስት ሶስት ስግደት ማለት በእያንዳንዱ ጊዜ ከሰባቱ ጊዜ ሰላሳ ስድስት ሰላሳ ስድስት ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ይደግምና አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል። ሶስት ጊዜ ሶስት ጊዜ ይሰግዳል። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰገድም። እንደዚህ ነው የሚሰገደው የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን ማለት ነው። ይሄ ወድቆ መነሳት በአንድ አሁን ሶስት ጊዜ ከሆነ አስራ ሁለት ጊዜ ስታደርገው ስንት ይሆናል ማለት ነው? ሰላሳ ስድስት ስግደት አለ ማለት ነው። ይሄንን ስላለ ስለታዘዝን ነው በፍትሐ ነገስት አን ከዛ ስራራት ይሄን ስለታዘዝን ነው። ስግደት የሌለበት ቀን የለም ብለን የምናጎጆ ከዚህ ምክንያቱም አቡነ ዘበሰማያት ሳትል አቱልም አይደል አቡነ ዘበሰማያት ሳትል ካለዋል ሳትሰግድ አቱልም ማለት ነው በሌላ አነጋገር እሱን እሱ እንዳንድ እያዝ ከዛ ሲቀጥል ግን አሁን እነዚህ የበዓላት ቀን አንሰግድም ብለን ስንናገር ያድንኖ ስግደት ልንሰግድ እንችላለን ስግደት መሬት ነክቶ መነሳት ግን ከበዓላት ውጭ ባሉ ቀናት የምናደርገ ነው። ለምሳሌ አሁን የሚቀጥሉት ቀናት የባለ ሀምሳ ቀናት ናቸው አይደል? እስከ ሀምሳኛው ቀን ድረስ ስግደት የለም። ያ ማለት የአድነኖ ስግደት ነው። እንደዚሁ የሚያስተብርኮ ወይም የአድነኖ ስግደት ነው እንጂ ወድቆ መነሳት የሌለበት ስግደት ነው። መነሳት ልዩነታቸው ምንድን ነው? አሁን ሰጊድ አስተብርኮና አድንነ ሰግድ። ሰጊድ መሬት በግንባር ነክቶ መነሳቸንም ሰግደ። እሱ በየትኛው የሚስራ ቀን ልንሰግደው የምንችለው ነው። አስተብርቆ ደግሞ እነዚህ የጌታ ነው፣ ሳም በዓላት የምንላቸው አሉ፣ ሌሎች ሌሎች አሉ፣ በጉልበት ወድቆ መነሳት ነው። አድንነ በግዝት በዓላት ልናደርገው የምንችለው ነው። ከዛ ውጪ አንድ ሰው በግሉ የሚያከብረው በዓል ሊኖር ይችላል። ለአንተ ለምሳሌ አቡነ አራ ለታከብር ልታከብር ትችላለህ። ስታከብር ብጻት እስከሆነ ድረስ እንደ ግዝት በዓል ሊቆጠርል ይችላል። እዚህ ተክለ ሃይማኖት ነው አሁን ገዳም አይደል ያለንበት። እዚህ ገዳም ላይ ልክ የተክለ ሃይማኖትም እንደ ግዝት በዓል አድርገን ልናከብረው እንችላለን ማለት ነው። በዚያ ልክ እየታየ አብሮ አዋጁ ተመሳሳይ ይሆናል ማለት ነው። እንደ ግዝት በዓላት አድርገን ነው የምናከብር። እጅጉን አድርገን እናመሰግናለን። ለጥያቄዎቻችን ከበቂ በላይ የሆነ መልስ ነው ኔታ የሰጡን፣ እግዚአብሔር ያክብርልን። ወደ ሁለተኛው ጥያቄ ልለፍ። መቁጠሪያ መጠቀም ያለበት ማነው? የመቁጠሪያ ጥቅምስ ምንድን ነው? መቁጠሪያ ጥቅሙ በመሰረቱ የጸሎት ጊዜያት ለማድረስ እንዲመች ነው። አስፈለገም በጣቱ ሊቆጥር ይችላል። አንድ ሰው አስራ ሁለት ጣስቆች አሉት በዛ ሊቆጥር በዛ ሊጠቀም ይችላል በተለየ ሁኔታ ግን መነኮሳት ከሆኑ መቁጠሪያ ይይዛሉ ለምን መነኮሳት ዳዊታቸው መቁጠሪያቸው አጽፋቸው ያላቸው አብትሱ ያ ደግሞ ምን ይሆናል ማለት ነው ድውይ ይፈውሱበታል ምን ያደርጉበታል መቁጠሪያም መቋሚያ ምንም እንዲኖራቸው የሚፈለገው ለምንድን ነው እነሱ በማይደርሱበት ቦታ ላይ አንድ ሰው መቁጠሪያቸውን ይዞ ሄዶ ድውይ እንዲፈውስበት ነው ለምሳሌ ኤልሳ ገያዘን የሱነማዊቷ ሴት መጽሐፈ ነገሥት ሁለተኛው ምዕራፍ አራት ላይ እንደምናነበው ሱነማዊቷ ሴት መጣ ልጅና ድንልኝ ስትለው ምንድን ያደረገው መቋሚያውን ሰጥቶ ሂድና አስነሳው ያለው። ተመልከት የአንድ መነኩሴ መቋሚያው፣ ጭራው፣ መቁጠሪያው ድውይ ለመፈወስ ሙት ለማንሳት ሊላክ ይችላል። እሱ አይሄድም እሱ ባይሄድም ይሄ በደረሰበት ቦታ ሁሉ የነካው ነገር በሙሉ የሚገለገልበት ነገር በሙሉ አገልግሎት ስለሚሰጥ ነው እንጂ መቁጠሪያን ይዤ ልጸልይ ይችላሉ። መቁጠሪያ አድርገን እኛም አንታየው። ለምንድን ነው አብዛኛውን ጊዜያችንን እንደ መነኮሳት በጸሎት አይደለም እናሳልፍ? ለዚያ ነው በዚያውም ላይ ልክ እንደ መነኮሳት ነዋያቶቻችን ሁሉ የተባረኩ የተቀደሱ ሆኖ ለሌላ አገልግሎት ማንልካቸው ቅድም እንዳልኩት ታምራት ለማድረግ ወይም ደግሞ ጉዳያችን ለመፈጸም ማንልካቸው ከመሆናቸው ጋር ተያይዞ ነው ማለት ነው። የመነኩሴ ነዋያት ይባላሉ ማለት ነው። ልክ የባለ ትዳር በቀለበቱ እንደሚታወቀው ሁሉ መነኩሴን በቆቡ እንዲሁም ደግሞ በክታቡ ወይም በዳዊቱ፣ በመቁጠሪያው፣ በመቋሚያው ልናውቀው ልንለየው እንችላለን ማለት ነው። በዚህ መልኩ እንገለገልበታለን። ይሄ ነው እንግዲህ መቁጠሪያ አገልግሎቱ ዞም ጋር ተያይዞ ይቅርታ ይኔታ አሁን አጋንንትን ለማስወጣት ራስን ለመደብደብ መንፈስን ለመገሰስ የሚባል ነገር እንሰማለን። የመቁጠሪያ ጥቅሙ ለዚህም ይውላል። የመነኮሳት በየገዳማቶቻቸው ታምራት በሚያደርጉበት ሰዓት ታምራት ሊያደርጉላቸው የመጡ ሰዎችን ልዩ ልዩ መንገድ ሊፈውሳቸው ይችላሉ። ለምሳሌ ጴጥሮስ በጥላው ይፈውስ ነበር አይደል? ጴጥሮስ በጥላው ስለፈወሰ ግን እኔም በጥላዬ ልፈውስ ልትል አትችልም። እሱ ለእሱ የተሰጠ ጸጋ ነው። በመቁጠሪያውም፣ በደብዳቤም አሁን ሚልኪ ቁል ሰማያዊ ደብዳቤ ሲጽፍ ጋኔን ይወጣ ነበረ ይላል። ለሌሎቹ ይሄ ላይሰጥ ይችላል። እና የሚልኪ ደብዳቤ፣ የጴጥሮስ ጥላ በልዩነት ለእያንዳንዳቸው በጸጋ የተሰጣቸው ስጦታ ነው ማለት ነው። ሌሎችም መነኮሳት በመቁጠሪያቸው ወይም በጭራቸው ወይም በሌላ ነገር ጋኔን ሊያባርሩ ሊያወጡ ይችላሉ፣ ልክ ጳውሎስ በልብሱ አጋንንትን ያወጣ እንደነበረው ማለት ነው። እንደዛ ሊሆን ይችላል። ሆኖም ግን እንዲያው ለንግድ በሚያስመስል ሁኔታ የአባገሌ መቁጠሪያ ገዝታችሁ ወስዱና ቤታችሁ ስቀሉ የሚባልበት ግን ሕግ የለንም። እንደዚህ አይነት ትምህርት የላትም ቤተክርስቲያኒቱ። የእገሌን መቁጠሪያ ወስዳችሁ ብትሰቅሉ ወስዳችሁ በገሌ መቁጠሪያ እንዲ ዝደበድቡ አትገዝታችሁ ወስዳችሁ የሚባል ነገር ለሽያጭ የቀረበ የመዳኛ መቁጠሪያ የለንም ኛ ሌላው ቀርቶ ለሽያጭ የቀረበ ቅባ ቅዱስ ለሽያጭ የቀረበ ዘይትም የለንም ኛ ለፈውስ ተብሎ የሚሸጥ ጸበልም የላትም ቤተክርስቲያኒቱ። በታምራት ምዕመናን እስከዳኑ ድረስ ግን እምነቱንም ሆነ ሌላውን ነገር አሁን እምነትም ይሸጡ ሰዎች ተፈጥረዋል ይባላል። ይሄ ሁሉ ነገር ወደ እንትም ከመጣ እውነት ለመናገር ወደ ገበያ ከመጣ የእግዚአብሔር ኃይል በዛ ላይ አድሮ ሊፈውስ አይችልም። ምክንያቱም የእግዚአብሔር ታምራ ሲጀመር የምትገዛው አይደለም አምነህ የምትቀበለው ነገር ነው። እግዚአብሔር ለአንተ ታምር ሲያደርግ እግዚአብሔር ለአንተ ድንቅ ነገርን ሲያደርግልህ እምነትህን መሰረት አድርጎ እንጂ ሀብትህን መሰረት አድርጎ አይደለም የሚያደርግልህ። ማለት እውቀትህና ሀብትህ እዚህ ላይ ቁም ነገር የለውም። እምነትህ ብቻ እዚያ ላይ ስራ እኔ አሁን በሚታየው ዝም ብለን እንዲህ በምንሰማው በምንሰማው እንዲህ እንኳን በእንደዚህ አይነት ጉባኤ ተገኝቼ አላውቅም፣ እውነት ለመናገር አይቼ አላውቅም። ግን በምሰማው መቁጠሪያ ይሸጠዋሉ፣ ቅባ ቅዱስ ይሸጠዋሉ፣ እምነት የሚሸጠዋሉ፣ ዘይት እና ሌላም ሌላም ነገር የሚሸጠዋሉ ይባላል። በእኛ ቤትም በሌላው ቤትም ተጀምሯል ሲባል እሰማለሁ። ነውር ነው፣ እንደ ቤተ ክርስቲያን ቤተ ክርስቲያኒቱን አይገልጥም። ማስተምሯም እንደዚያ አይፈቅድም፣ እና በዚህ ልክ ምእመናን አውቀው ከእንደዚህ አይነት ስራ የሚሰሩ ሰዎች ካሉ ደግሞ ራሳቸውን መጠበቅ ራሳቸውን ማዳን ይገባቸዋል። በየ ነው ማምነው ማለት ነው። በዚህ መልኩ ነው መሆን ያለበት። እሺ፣ እግዚአብሔር ያክብርልን እጅጉን አድርገን እናመሰግናለን። ወደ ቀጣይ ጥያቄ እንለፍ። ባልና ሚስት ከባልና ሚስት መካከል አንደኛው አልቆርብም ቢል ያኛው መቁረብ የፈለገው ሰው ምንድነው መውሰድ ያለበት እርምጃ? ሲጀመር እንደ ቤተክርስቲያን ካመጣው ቤተክርስቲያን ያለ ቅዱስ ቁርባን አታጋባም። ጋብቻ ልታደርግ ምትችለው በቅዱስ ቁርባን ነው። አንዳንድ ጊዜ ግን ካህናትም ተገኝተው የሚባርኩት ያለ ቁርባን የተፈጸመ ጋብቻ ሊያጋጥም ይችላል። ለምንድን ነው እዛ ላይ የምንገኘው ከተባለ እንድንገኝ ህጉ አይፈቅድልም። ግን ምን አለ መሰለህ፣ መቸም አንድ በሽተኛ እየተወራጨ መድኃኒት ልትሰጠው ስትል ሊያስቸግር ይችላል። ታማሚ ሰው ምግብ ብላ ያልከው ጣፋጭ ምግብ ሰርታ አቅርበለት ሊያስቸግር ይችላል። አልበላም እያለ ማለት እንዲ ያለ ሊያስቸግር ይችላል። ተስፋ ቆርጣቶ ትረደዋለ። በሽተኛ አይደል? አልችል ብሎ ነው አእምሮ ተነስቶት ነው እያልቅ ተጠብቀዋል ማለት እስኪ ድን ድረስ እንደሚያስፈልገው ታውቃላ። ለዚያ ነው አሁን ምዕመናን ስጋውን ደሙን ከፈሩት ወደ ስጋ ወደ ደሙ እስኪ ቀርቡ ድረስ ለምን እንተዋቸዋለን? ለምን እናረጋቸዋለን? ቢያንስ ቢያንስ ቁርባኑን ባያገኙ በረከት ለምን ያጣሉ? በሚል ነው ካህን ሄዶ ቀለበታቸውን ጋብቻቸውን ባርኮ ጸሎት አድርጎ የሚመጣ ከዚህ የተነሳ ነው። እንዲያው ቢወስዱት የሚያድናቸው መድኃኒት ታውቀዋለህ እኮ አይደለ? አንድን በሽተኛ ቢወስደው ሊያድነው የሚችለውን በሽ መድኃኒት ታውቀዋለህ። ግን ያንን አልወስድልህ ካለ ቢያንስ ባይሆን እንኳን ይህን ይወሰድ እንደ ማለት ነው። መድኃኒት ከመድኃኒት መድኃኒት እንደማማረጥ ያለ ነው። ቢያንስ በረከቱ ለምን ይቀርባቸዋል? በሚል ሂደን እንባርካለን ማለት ነው። እንዲህ ባለ ሁኔታ የተጋቡ ሰዎች አንዱ መቁረብ ይፈልጋል፣ አንዱ ደግሞ መቁረብ አይፈልግም። ይሄ በጣም ከባድ ነው። እውነት ለመናገር አሁን በጣም የብዙዎቹ ፈተና ይመስለኛል። እንደ ህግ ባል የሌላትን ሴት ልናቆርብ አንችልም። ሚስት የሌለችውን ወንድ ልናቆርቡ አንችልም። ያ ማለት ሚስት እያለችው ይዞ ሳይመጣ ለማለት ምክንያቱም ጌታ በወንጌል ምንድን ያለው ሂጂና፣ ባልሽን ጠርተሽ ነይ አይደል ያላት እንደዛ ሁሉ እኛም ሴቲቱ ስትመጣ ባልሽን ጠርተሽ ነይ እንላታለን ማለት ነው። ወንዱ ደግሞ ሲመጣ ሳራ ወዴት ናት እንለዋለን፣ የግድ ነው። አብርሃምን አግኝቶ እኮ እግዚአብሔር ዝም አላለም፣ ሳራ ወዴት ናት የሚል ጥያቄ አቅርቦለት ነበር። እና ለወንዱ ሳራ ወዴት ናት ማለታችን አይቀርም፣ ለሴቲቱም ባልሽ የት አለ፣ ባልሽን ጠርተሽ ነይ ብለን መጠየቃችን የማይቀር ጉዳይ ነው። ለምን ካልከኝ አንድ አካል አይደሉም። አንድ አካል እስከሆኑ ድረስ ሂደው በምንጣፍ ይገናኛሉ። አንድ ቤት ውስጥ ይኖራሉ። በአንድ ቃል ኪዳን ነው የሚኖሩት እና የሚወርሱም በኋላ አንድ መንግስት ሰማያትን ነው አንድ ዓለም ነው የሚወርሱት። እና ከዚያ የተነሳ ነው ለያይተን የማናቆርባቸው ለዚህ ነው ለማለት ነው። እንደው ግራ እንዳይገባቸው ግን አንዳንድ ሰዎች በየቀኑ አብረን መቁረብ አለብን ብሎ የሚያስቡ ሰዎች ሊኖሩ ይችላሉ። እንደዚያ ማለታችን አይደለም። ምናልባት እኔ ባይመቸኝ እሷ ከተመቻ ትሄዳ ልትቆርብ ትችላለች። የሆነ ጊዜ የካህን ሚስት እሱ በቀደሰ ቁጥር ይቆርባል። በዚያ ሁሉ ቀን መታ ቁረቢያ ትባለ። እንደዛ ባለ ሁኔታ የሚኖሩትን አይደለም እያለ ያለ ነው። ጨራሽ በስጋውና በደሙ የተመሰረተ ያልሆነ ጋር ብቻ ለማለት ነው። እንደዛ ለማለት ነው። የግድ ነው አብሮ ነው መቁረብ ያለባቸው ለማለት ነው። ጎንቢ ብሎ በዛው ባላማው ከጸና አሁን አንዳንዴ እሱ እየጾመ በተለይ ከሀገር ውጭ ያሉት ሰዎች ጾም መጾም አልችል የሚሉ እንዳይተዋቸው፣ ልጆች ወልደዋል፣ ባላቻቸው ነው፣ አብረው ኑረዋል። ወይ እሷ ወይ እሱ ድክመት ይገጥሟቸዋል፣ አብረው መቀጠል እንዳይችሉ ደግሞ እንዲህ አይነት ድክመት ይመጣልና፣ እስከምን ድረስ ነው መታገስ ያለባቸው? እውነት ለመናገር አብዛኛው የትምህርት እጥረት ነው። ለስጋውና ለደሙ ያላቸው አመለካከት የተለየ ነው። ብዙዎቹ አንዳንዱ ንጹህ እስኪሆን ድረስም ይጠብቃል። ስጋው ደሞ ለመቅጣል። አሁ ግን አንተ ሐኪም ቤት የምትሄደው ስትድን ነው ወይ እንደታመምክ አይደለም ወይ? መድኃኒት የምትወስደው ህመሙ ገና ሳይለቅ እኮ ነው። ያ ማለት ኃጢአተኞች ሆነን ነው ስጋው ደሞ እየተቀበልን ያለን እንጂ ንጹህ እስክንሆን አንጠብቅ። ሲጀመር ከስቀው ከደም በቀር ምን ያነጻናል? ያነጻን እኮ ሌላ ነገር የለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አደል ሚለው። በማውቀው ምን አደርጋለሁ? አንተ እኮ ሐኪም ቤት ስትሄድ ደውየውን ነው እንጂ ማራቅ ማትችል ገላን ታጥበ ነው ምትሄዳ እንዴ? ልብስ ቀይረ ነው ምትሄድ? አዎ፣ ይሄ ማለት ድርሻን ነው ተወጥህ፣ የሆነ ነገር አርገህ ነው ምትሄደው ለመዳን፣ ተዘጋጅተ ማለት ነው። ምክንያቱም ሐኪሙም ቀረብ ብሎ ደስ ብሎት እንዲያገለግልህ ነው። ወደ ቤተ ክርስቲያን ስሄድ እኔም በምችለው እሳ ገባለሁ። አጢያቴን እነዘዛለሁ። በምችለው አንድነቱን ሶስትነቱን እማራለሁ። በምችለው ቅዱስ ቁርባን ማለት ምን ማለት ነው? እሱን አጣናለሁ። ይችን ይችን ተዘጋጅቼ ነው የምሄደው። ከዛ ውጭ ግን አጢያቴን ከሰውን ነቅሎ ሊያጠፋል የሚችል ከክርስቶስ ስጋና ደም በቀር ሌላ እንደሌለ ደግሞ አውቃለሁ። ስለዚህም እምድንበት ስጋውና ደግሞ ነው ብዬ ስለማምን ወደዛ ሄዳለሁ ማለት ነው። አሁን የትምህርት ጥረት ነው ምለን ለዚህ ነው። አንዳንዶቹ ንጹህ የሚሆኑበትን ቀን ስለሚጠብቁ ነው። ያ ቀን አይመጣም። እንዲህ አይነት ቀን የለውም። ማንኛውም ሰው እንደዚህ አይነት ቀን እንደት ልትደርስ ትችላለህ? ሁለተኛው ደግሞ ከቆረቡ በኋላ ኃጢአት ቢሰሩ በጣም የሚጨንቁ ሰዎች አሉ። እርግጥ ነው ማንኛውም ሰው ኃጢአት ባይሰራ መልካም ነው። ግን ኃጢአት አንሰራ ብለን በፍጹም አናስብም። ኃጢአት እንሰራለን ግን ምን እናደርጋለን? ኃጢአት ብንሰራም ተመልሰን ወደ ፈጣሪያችን እንመጣለን። ዛሬ ቅርታ የጠየቀ ሰው ነገ አይበድልን። በምንም ነገ እንዳትደግም ትለዋለህ። ግን በቃ የሆነ ነገ ደግሞ በሆነ ምክንያት ዛሬ በድንበር ምክንያት የሆነ ልትጣላችሁት፣ ነገ ደግሞ ሚስቴን አየብኝ ብለህ ደግሞ ልትታላሁት ትችላለ። መች ሳቴ አይባል የራስ አመለካከት እኮ ነው እሱ። በዝሙት ላይሆን ይችላል ያያት የራስ አመለጋገጥ ግን ሚስቴን በክፉ ሲያየት አይቻለሁ ትላለህ። ነገር ትጀምራለህ ማለት ነው። እንደዛ ብሎ ጠብ ይቀጥላል ማለት ነው። ግን ደግሞ ትናንት ተጣልቶ አስታርቀናል ዛሬ አናስታርቅም አትባል። ዛሬም ያው ይታረቁ ተብሎ ይቀጥላል ማለት ነው። እንደዛ ነው። እና አንዳንድ ሰው የትምህርት እጥረት ነው ያልኩ ለዛ ነው። አሁን ውጭ ሀገር የሚኖሩ ሰዎች በተለይ የመምህር እጥረትም ቢያጋጥማቸው የካህን እጥረትም ስለሚያጋጥማቸው እንዲህ አይነት መረዳቶች አይኖሯቸውም ለማለት ነው። ለዚህ ነው እምቢ የሚሉት ብዙ ጊዜ እምቢ የሚሉ ወንዶች ወይም ሴቶች ከሁለት አንዱ እምቢ የሚሉት ከዚህ የተነሳ ነው። አንዳንዱ ግን ጭራሽ ለሃይማኖት አስቸጋሪ ይመርሰዋል። በዚህ ሰዓት እኔ መመናንም መጨከን አለባቸው። እንደእውነቱ ከሆነ ከክርስቶስ የሚበልጥ ምንም ነገር የለም። ክርስቶስን ከክርስቶስ የሚለያቸው ከሆነ ምንም ነገር እኔ መምረጥ ያለባቸው ክርስቶስን ነው ብዬ አምናለሁ። እርግጥ ነው አንዳንድ ጊዜ አጋጣሚዎች የምታገባውን ሳትመርጥ ወይም የመረጥ ከሆነ አይነት ሰው ሳይሆን ያገኘውን ልታገባ ሊያስገድዱ ይችላሉ። ሆኖም ካወቅክ በኋላ ግን መምረጥ ያለብን መወሰን ባለብን ነገር ላይ መወሰን፣ የሆነ ነገር ላይ አጠን የሆነ ነገር ማግኘት ካለብን የዘላለም ህይወትን ለማግኘት የምንወስናቸው የምንቆርጥባቸው ነገሮች ይኖራሉ፣ እና መወሰን ያለብን መቁረጥ ያለብን ነገር ላይ መቁረጥ አለብ አንድ ሰው እኮ አሜሪካ ሲሄድ እናትና አባቱን ጥሎ ነው የሚሄደው። እናትና አባትን ስትለይ ወደ ጨክና ነው። ምናልባትም ሚስትንም ተለይተህ ልትሄድ ትችላለህ። ከሚስት ተለይቶ ህይወት ምንድን ነው ካልክ እዚህ መኖር ነው። ድህነትህን ምናምን ምናምን ችለህ ነው የምትሆን። አይ የለም ይለፍልኝ ካልክ ደግሞ ቆርጠህ ፍቅርህን ታግሰህ ህመሙን ችለህ ቆርጠህ ትሄዳለህ ማለት ነው። አንዳንዴ መቁረጥ ካለብን መቁረጥ አለብን። መቁረጥ ያለብን ነገር ላይ በትምህርት ጥረት ምክንያት የሆነውን ደግሞ በትምህርት ጥረት ምክንያት የመጣ ስለሆነ እሱ በመምህር እገዛ ልናመልጠው እንችላለን ለማለት ነው። እሱ እያስተካከል እንሄድ እንችላለን ለማለት ነው። አሁን ባልና ሚስት ስጋ ወደሙ ላይ አንድ የምታረጋቸውን በክርስቶስ ደም ካልታተሙ እንደው ባልና ሚስቶች ማለት እንችላለን እውነት ለመናገር በእኛ በኩል እንግዲህ ለጋብቻ የተዘጋጁ ሰዎችን አድርጉላቸው የተባለ ነገሮች አሉ የጸሎት ካብካብ ወይም የጋብቻ ጸሎት አለን ቀኖናለን የጋብቻ ቀኖናለን ከዛ ቅዱስ ቁርባን አለ እሱን እሱን እንድናደርግላቸው ታዘናል ከዛ ውጭ ሆነው ቤተ ክርስቲያን አትቀበልም ማለት ነው። ይህ ማለት እውቅና አሰጠው። ለምን በረከተ ስጋ ስለማያስብ በረከተ ከእግዚአብሔር ዘንድ በረከት የማያመጣልን ስለሆነ ነው። እነዛ የምንለው እና በተቻለ መጠን ምዕመናን ክርስቲያናዊ ጋብቻ ሊጋቡ ይገባቸዋል። ክርስቲያናዊ ጋብቻ ብቻ ማለት በስጋውና በደሙ የታተመ ጋብቻ ማለት ነው። ክርስቲያናዊ ጋብቻ ብቻ ማለት ጸሎት ተቀብካል ቤተ ክርስቲያን መርቃ ጸሎት አድርሳ ይሰጠችው ጋብቻ ማለት ነው። ከተጋቡ በኋላም ቢመጡ እንደዚ አይነት ስርዓት ይፈጸምላቸዋል። ሳይጋቡም ቢመጡ እንዲህ አይነት ስርዓት ይፈጸምላቸዋል። ከተጋቡ በኋላ የሚመጡት ሳያውቁ የተጋቡ ናቸው። ከተጋቡ በኋላ የሚመጡት መጀመሪያ የሚጋቡት ደግሞ እንዲህ አይነት የቅድመ ጋብቻ ትምህርቶች አሉ። የቅድመ ጋብቻ ትምህርቶችን ወስደው ማለት ነው። በዛ መልኩ ሊቀጥኑ ይችላሉ እውነት የመናገር ይኸውልህ ከእግዚአብሔር ዘንድ የሆነ ጋብቻ ችግር እንኳን ቢፈጠር እንትን አይልም። ይህ ምንድን ነው? ችግሮቹ አይፈቱትም ቶሎ የሚፈቱት ችግሮች ላይ አይከብም። ለምን አዳምና የሆን ከመከራም በኋላም ቀጥለዋል። ከእግዚአብሔር ስለሆነ ነው፣ እንደዚያ ይቀጥሉት ለማለት ነው። በጣም አመሰግናለሁ። ወደ መጨረሻ ጥያቄዎቻችን እንሄዳለን ይሄ በዩቱብ በኮሜንት ላይ ከተመልካች የመጣ ጥያቄ ነኝ። ኔታ ጥያቄውን እንደወረደ ላንበበው እንዲህ ይላል። ሰላም እንዴት አላችሁ መምህራን፣ እባካችሁ ይህንን ጥያቄ እንድትመልሱልኝ እፈልጋለሁ። ንስሐ ስንገባና ሲሰጥ የሰውን ገንዘብ በልተው ያንን ገንዘብ ሳይመልሱ ንስሐ ገብተው ከእግዚአብሔር ጋር ታርቀዋል ተብለው ሥጋና ደሙን የሚቀበሉ ሰዎች እንዴት እንዴት ስንል ንስሓ ገብቷል ይባላል? የገንዘቡን ገንዘብ የተበላው ሰው ከራሱም ከእግዚአብሔርም ጋር ተጣልቶ ይኖራል። ንስሓ የሚሰጡ አባቶች፣ ይሄ እንዴት ታዩታላችሁ? ስለዚህ የኔታ ጥያቄውን ሳቀ ነው። ንስሓ የሰጠውን አባት እንደገና ንስሓ የገባውን ሰው እና ገንዘብ ተበላ የተባለውን ሰው ምን ይመክሯቸዋል? ንስሓ በባህሪው ሁሉን መተውን ነው። ወይም ንስሐ የገቢያ በዘ ቅዳሜ ግብር ነው። ወደ ቀደመ ስራ ተመልሶ ለመግባት ማለት ነው። ለቁርባን ደግሞ ምን እናውጃለን? የበደለውን ክሶ፣ የቀማውን መልሶ፣ የተጣላ ታርቆ፣ ከአጢአት ርቆ ተጠብቆ እንላለን ማለት ነው። አይነት አዋጆች አይቀሩም በንስሐ ጊዜም በቁርባን ጊዜም ማለት ነው። እና አሁን በንትኑ ይሄ ምንድን ነው? ሌብነቱ ወይም ቀማኛነቱ በንሳ ይወገድለታል። አትያቱ በንሳ ተወገደለት። ለመቁረብ ግን ከንተ ጋራ መታረቅ አለበት። ከኔ ጋራ መቶ መታረቅ አለበት። ለዚህም ነው እንኳን ለመቁረብ መባ ለማቅረብ ወይም ጸሎት ለማቅረብ ስትሄድ ይላል እኮ በማቴዎስ ወንጌል ምራፍ አምስት ላይ አስቀድመህ ሄደህ ከወንድምህ ጋር ታረቅ፣ ከዚህ በኋላ ተመልሰህ መባህል ታገባል ታቀርባል፣ አይደለም የሚለው። ስለዚህ የመጀመሪያው ከኔ ጋር የምታረቅ ከመቁረብ በፊት እና ትልቁ መባ ራስን ለእግዚአብሔር መስዋዕት አድርግ መቅረብ ነው። እንደዛ ስለሆነ ይሄ ሰው የቆረበ ብለን የምናምነው የምንይዘው መቼ ነው ከተባለ ከሰዎቹ ጋር ልታረቅ ሲችል ነው ማለት ነው። እርግጥ ነው፣ እኔ አሁን ሌባ የሚሆን ማንም የሚሆን መጥቶ ከአንድ በሆን ንሳ፣ ዘጠኝ ካለኝ ንሳ ሰጠዋለሁ። ያ ማለት ከእግዚአብሔር ጋር አስታደርገዋለሁ ማለት ነው። ቀጥዬ ደግሞ የማደርገው ከሰዎቹ ጋር መታረቅ እንዲችል ማድረግ ነው። ዲን ምን ይፈጠራል መሰለህ፣ ምናልባትም ከአንተ የቀማውን ገንዘብ ወስዶ ተጠጥቶበት ጨርሶት ሊሆን ይችላል። እንደዚህ ከሆነ ይቅርበለው ነው የምልህ። እኔም አማላጅ ወዳንተ እመጣለሁ፣ ሰውየው ይቅርበለኝ ነው የሚልህ የተበደለው ሰው ግን አቅርቦ ግን ማስታረቅማ ግዴታ ነው። ይሄ ከመንከር ያዛል መሰለ፣ ሉቃስ 15 ላይ ያለው ይሄ የጠፋው ቁጥር 11 ጀምሮ የሚገባው አለ አይደለ? ይሄ ታሪካውን የአባቱን ገንዘብ ተካፈለ፣ ወሰደ፣ ወአለቀ ሁሉ በምራት ነው የሚለው። ሲበላ ሲጠጣ ሲጨፍር የአባቱን ገንዘብ በሙሉ ጨረሰ። ከጨረሰ በኋላ ወደ ምን መጣ? ወደ አባቱ መጣ። አባቱ የጠየቀው ምንም ነገር የለም። ገንዘቤን የታደረስ ካላለሁ ገንዘቤን ካላመጣ አልቀበልምም አላለሁ። ልጅ እንኳን መጣ ሞተ ይዋይታ ታውለ ይው ተረክበ ጠፋ ያልኩት ልጅ ተገኘ፣ ሞተ ያልኩት ልጅ ዳነ ብሎ ደስ ብሎ ተቀበለው። የበለጠ ሌላ ወጪ አወጣ፣ ፍሬድ አረደ፣ ቀለበት አዘጋጀ፣ ድግስ ደገሰ። ምናለ ሌላ ወጭ እንደገና ወጣ ማለት ነው እንጂ እንትኑን ምንድነው ሰውየውን አልቀበልም አላለ። ስለዚህ ቤተክርስቲያን ይህን ሰው ትቀበለዋለች። ያም ሰው ራሱ ያ ገንዘቡን የተበላ ሰው ይቅርታ የማድረግ ገንዘቡን የመተው ግዴታ አለበት ክርስቲያን ግዴታ ካጠፋው ከሌሉ ካለው ግን ልመልስለት፣ ግዴታ ነው። እንደዛ አድርገን ነው የምናስታርቀው እና ወደ ቁርባን የምናቀርበው ከዚህ በኋላ ነው ማለት ነው። የወሰደውን ሳይመልስ ንሳ ቢገባ ግን ሰው አስቀይሞ ሲጀመር ቁርባን የለም እኮ። በቁርባኑ በመጀመሪያ ላይ የሚታወጃዎች የተጣላችሁት ካለ ይቅርበሉ፣ የቀማችሁት ካለ መልሱ፣ የበደላችሁት ካለ ካሱ። እሱ ነው የመጀመሪያዎች ማለት ነው። እሱ የራሱ ጉዳይ ነው። ቢካለው ለቤተክርስቲያን ያሳውቃል። ቤተክርስቲያን እዛ ሰውዬ ላይ ትፈርዳለች፣ ይሄኛውን ግን ነጻ ታወጣለች። ማለት እጅጉን አድርገን እናመሰግናለን ኔታ። በጣም የሚደንቅ መልስ ነው የሰጡን። እግዚአብሔር ያክብርልን። አድማጭ ተመልካቾቻችን፣ የዛሬ መርሃ ግብራችን በዚህ ጨርሰናል። በቀጣይ በሌላ መርሃ ግብር እናገናኛለን። ለዛሬው እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። ይስጥልኝ።